ማሚ ዳቸዋል እርግጠኛ ነኝ። ምንም ማምታት አይቻልም። ሰው ደግሞ ከተዋደደ በኋላ ናት። ደግሞ ሞዴል ናት። አይ ቲንክ ሞዴርን ናት እናት ናቅ አስረድታችኋት ትምህርትሽን፣ ተማሪ ትምህርቱ ቢያልቅ፣ በፈርስት ፕሌስ ትምህርቱ ላይ ጥሩ መጠንቀቅ፣ ቤቢ እንዳይመጣዋ። ቤተሰብን ደግሞ ማስ በተለይ ማም፣ ሲንግል ማም ሆኖ ማሳደግ በጣም ከባድ ነው። ማ ሲንግል ማም አይደ

እኔ በሌለውበት ማለት ነው። የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላቅም። እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው ማማረገላት። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለኝ የዛሬ ልንገርግ መሳሪያ ነበር ሳስፈልግና ሳዘጋጅ ነበር። ወይ ላጠፋቸው፣ ወይ ይህ መጥፎ ነው ማለት በራሴ የደረሰው ነው ነገር። እና ሰው ነው ከዚህ ቤት አልወጣ ወይ ለፖሊስ እንናገር አለ። አጠፋቸው አለው ይበቅ። ሁለቱም እና ጥሩ አይደለም፣ ምክንያቱም ከባድ እና ያንን ነገር እንዳታረጉት ነው። ቤተሰብ አሳድጓል ምንም ቢሆን ነው። እና እኔም አመሰግናለሁ። ኦኬ፣ አምሮ ፕሮሚስ ማሚ ሳትኖር ምንም ነገር

ሚዲያ የሚዲያ ሰዎች ስለሆነ ግማሽ ያባብሳል ግማሹ አይዞሽ ይላል እና ኮንፊውዝ ሊሆን ብቻ፣ ሁላችንም ያው መጨረሻውም እንግዲህ ምን ሆነ? ያው ተጣልተን እንባለን። እኔም ተቆጣው እምቢ አልኩ በቃ። እና ያ ስህተት ባይደገም አሞራው ማሚ፣ ማሚ የዋናት ነው የሁሉም እናት የዋች ናቸው፣ አይደለም? እናንተ ትነፋለች። እናንተ ተዋዳችኋል፣ እርግጠኛ ነኝ። ምንም ማምጣት አይቻልም። ሰው ደግሞ ከተዋደደ በኋላ እናት ደግሞ ሞዴል ናት። አይ ቲንክ ሞደርን ናት እናት ብዬ አስባለ ኖት ናይስናቅ አስረድታችኋት ትምህርትሽን ተማሪ ትምህርቱ ቢያልቅ በፈርስት ፕሌስ ትምህርቱ ላይ ያለው ጥሩን መጠቀቅ ቤቢ እንዳይመጣዋ። ቤተሰብን ደግሞ በተለይ ሲንግል ማም ሆኖ ማሳደግ በጣም ከባድ ነው።

ኦኬ ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነበር አይደለም በትክክል ጂ ላይክ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው መከብራት እንደ እናቴ ነው መወጠት ገባሽ ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበትን እናደርጋለን። ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም፣ ለልጆች ባለው ፍቅር ነው እራሱ የሚያገናኘው እና መከልከልም አንችልም መምረጥም አንችልም። እናንተ ደግሞ ስቴፕን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ደግሞ ለእናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለበት ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየውን በቃ ማረጋጋት እና አይዞሽ ማለት ምን ነገር እንደማይፈጠር ገራንትር ስጣት ማለት አንተ ትክክለኛ አፍቃሪ እንደሆኑ አክባሪ እንደሆንኩ ወዳጅ እንደሆንክና ምንም ነገር እንዳታስብ እሷ ማለት። ሁለተኛም ሌላ ነገር ሳትፈጥሮ መማር፣ መስራት በተገኘው አጋጣሚ ህይወታችሁ የምትለውጡበት መንገድ ከዛ በኋላ ሁሉ ነገር ይደርሳል። አንዳንድ አጓጉል የሆኑ ፎቶች ናም እንዳትለጥፍ ይሄ ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ፣ ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውችር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ በአግራውንዳችሁ የቆሸሸና የወደቀ መሆን የለበትም። ይኸው የምትናገሩትን መቆጠብ አለባችሁ፣ የምትለጥፏቸው ፎቶዎች። ነገ ልጅ ትወልዳላችሁ፣ ፋሚሊ ግሩንድ ታደርጋላችሁ። ከእነዚህ እነዚህ ዓይነት ነገር ፍጹም መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከእኛ ተማሩ። ፊውቸራችሁ እንዲያ አሁን ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ አላለን። ለዛ ማታ ያልኩት ሌላው ደግሞ ምን አለ፣ ምን ችግር አለው? ምን ባህላችን አይደለም እና አሞራ ደግሞ ሞርት አንተ አድገህበታል። የኛን ባህል የእኛን እናቶች ታቃል፣ የኛን ፋሚሊዎች ታቃለ፣ እና ተጠንቀቅሱ። እኔ በቃ እሱን እሱ እንድትጠነቀቅ ሌላው፣ በውስጥ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ደግሞ ሰርታችሁ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመናል እና በቃ ማሰባችን ይቆማል። እንደ እናት የትወድቃለች ልጄ መጥፎታ ትወድቃለች ብለህ አታስብ። ምክንያቱም አንተን ገራንት ዱል የምትሰጠው አሞራው እና አንተ ገራንት እርስጥ ለእናትየው እኔ በቃ አይዞሽ፣ እኔ አለው እኔ ባል ነኝ ወንድ ነኝ የሚለውን ነገር ኦኬ አሞራው ከፈለግ በውስጥ በኩል ደግሞ ወሚንድ ቴሌፎን እሰጣችኋለሁ፣ ማውራት እንችላለን። ኦኬ ደዚህ ጉርብታለሁ። ፕሮሚስ ትገቢልኛለሽ። ሶሪ በጣም ስልክ እየገባብ ስለሆነ ከሳምሪ ጋር ደግሞ ከፈለግሽ ኮንታት አርጌና አዋራት ኤክስፕሪንሱ ስላላት ልታዋራት። ከኔ የበለጠ ወዳችኋለሁ። በርቱ፣ ኢንጆይ አርጉ። ኦኬ ብዙም ሶሻል ሚዲያው ላይ ላይፍ ቀርቶ፣ በቃ እናንተ ተጠና ነው ነው አሞራው ብቻሽን ስናሽ እኮ እንግባ እንግባ ይዘባባል። ለስንት ጊዜ ነው የሄደችው? ትቆያለች። በደንብ ላይፍ አሳልፉ ለ እኛ ጋር ይሻላል። ዛ ሳይሆን ገና የዳይፐር ይመጣል። ከአንድ ከስድስት ከአምስት ዓመት በኋላ የሚልክ ይመጣል። ቤት መስራት አለ። አሁን ቁጠባ ላይ ነው። ቁጥሩ ለማሚ ደግሞ እንትን ታመጣላት አለ። አሞራ ከትግራይ ምንድን ነው እንደዚህ? ወርግ አጠራቅ